የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። የከተማ አስተዳደሩ ለኮንዶሚኒየም ተመዝጋቢዎች የሰጠውን እድል እንዲጠቀሙበት ጠየቀም። ባለስልጣኑ የትጥቅ ትግል መጀመራቸውን ይፋ አደረጉም። ተመርቀው የወጡበትን ዩኒቨርሲቲ ሊሰርቁ የነበሩ የቀድሞ ተማሪዎች በቁጥጥር ስር ዋሉም። በክልሉ ያልተፈለገ እርግዝና መጠን ዘጠኝ በመቶ መድረሱ ተገለጸም።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 በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሹፌሩ ይዘው ወደ ኤርትራ መኮብለላቸውን በወቅቱ መዘገቡ አይዘነጋም። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግል የሚያካሄድ ድርጅት አቋቁም ያለው ሲሉም ገልጸዋል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈ በኋላም በሁለቱ ሀገራት ውጥረቱ ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደምትገኝ የሚያሳዩት መረጃዎች ያመለክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስትም ሆነ በፌዴራል መንግስት የተገለጸ ነገር የለም። ተመርቀው የወጡበትን ዩኒቨርሲቲ ሊሰርቁ የነበሩ የቀድሞ ተማሪዎች በቁጥጥር ስር ዋሉ። ከተማሪዎች ማደሪያ ክፍል ውስጥ የሞባይል ስልኮችና ላፕቶፕ የሰረቁ ተጠርጣሪዎችን በቁጥጥር ስር በመዋል በስርዓት ማስቀጣቱን የአራዳ ክፍለ ከተማ ፖሊስ መምሪያ ገልጿል። የወንጀል ድርጊቱ የተፈጸመው ሚያዝያ 13 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው በአዲስ አበባ ዩኒቨርሲቲ አራት ኪሎ ካምፓስ ቅጥር ግቢ ውስጥ ከሚገኝ የተማሪዎች ማደሪያ ክፍል ከሌሊቱ 8 ሰዓት ተኩል ገደማ ነው። ተከሳሾች ኃይለማርያም ደጉና ተመስገን ጌትነት የተባሉ ከዚህ ቀደም በዩኒቨርሲቲ ካምፓሱ ተማሪ የነበሩና ተመርቀው የወጡ ናቸው። በተጠቀሰው ዕለት ወደ ተማሪዎቹ ማረፊያ ክፍል በመግባት ንብረትነታቸው የተማሪ ኤርሚያስ ክንዳለምና ኢዮብ ስማቸው የሆኑ ግምታቸው 150ና 11 ሺ ብር የሚያወጡ ሁለት የሞባይል ስልኮችን እንዲሁም ግምቱ 43 ሺ ብር የሚያወጣ አንድ ላፕቶፕ ሰርቀው በግቢ ውስጥ ከሚገኝ መጸዳጃ ቤት አካባቢ እቃውን ሰውረዋል። ነገር ግን በሰዓቱ በተማሪዎቹ ዶርም አካባቢ ከተፈጸመው የስርቆት ወንጀል ጋር ተያይዞ በተፈጠረው ግርግርም በጥበቃ ስራ ላይ የሚገኙ የግቢ ፖሊስ አባላት በሚመጡበት ወቅትም ተከሳሾች በአጥር ዘሎ ለማምለጥ ሙከራ ቢያደርጉም ባለመሳካቱ በቁጥጥር ስር ሊውሉ መቻላቸውን የአራዳ ክፍለ ከተማ ፖሊስ መምሪያ ገልጿል። በወቅቱም የንብረቶቻቸውን መጥፋት ያወቁት የግል ተበዳይ ተማሪዎች በስልኮቻቸው ላይ ተደጋጋሚ ጊዜ በመደወል እቃዎቹ ከተደበቁበት መጸዳጃ አካባቢ ጥሪ በመሰማቱ እቃቸውን ሊያገኙም ችለዋል። የወንጀል ድርጊቱ መፈጸም መረጃ የደረሰውም የአራዳ ክፍለ ከተማ ፖሊስ መምሪያም ተከሳሾችን በቁጥጥር ስር በማዋል ተገቢውን የምርመራ ተግባር ሲያከናውን ቆይቷል። ፖሊስ በተከሳሾች ላይ ተገቢው ማስረጃ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረት ያደረገ ሲሆን ተጣርቶ የቀረበለትን የወንጀል ምርመራ መዝገብ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሶስተኛ ፈጣን ወንጀል ችሎት ሚያዝያ 24 ቀን 2017 ዓም በዋለው ችሎት እንደ ወንጀል ተሳትፏቸው ኃይለማርያም ደጉን በሰባት ዓመት እንዲሁም ተመስገን ጌትነትን በአራት ዓመት ከስድስት ወር ስርዓት እንዲቀጡ ወስኖባቸዋል። በክልሉ ያልተፈለገ እርግዝና መጠን 9 በመቶ መድረሱ ተገለጸ። በአማራ ክልል የተፈጠረው ግጭት እና ተያያዥ ጉዳዮች ሴቶችን ለተገዶ መደፈር ተጋላጭ ማድረጉ የተገለጸ ሲሆን በአሁኑ ወቅት ያልተፈለገ እርግዝና 9 በመቶ መድረሱን የክልሉ ጤና ቢሮ አስታውቋል። የአማራ ክልል ጤና ቢሮ የእናቶች ሕጻናትና አፍላ ወጣቶች ዳይሬክተር አቶ መልሰው ጫን ያለው እንደተናገሩት በክልሉ ያልተፈለገ እርግዝናን ከ6 በመቶ በታች ለማድረግ እየተሰራ ቢሆንም እቅዱም ማሳካት አልተቻለም። ክልሉ ከ2015 ዓ ም ጀምሮ በግጭት ፈተና ውስጥ ይገኛል ሲሉ የገለጹት ዳይሬክተሩም ይህ በመሆኑ ደግሞ በጤናው ዘርፍ በሚፈለገው ልክ ስኬታማነትን ለማረጋገጥ አስቻይ ሁኔታዎች መፍጠር ተግዳሮት መሆኑን ተናግረዋል። አክለውም በክልሉ የተፈጠረውን ግጭት ሙሉ በሙሉ መፍታት የሚያስችል ቁመና ላይ በፍጥነት መድረስ ባለመቻላችን ከዚህ ቀደም ወደ ክልሉ ሲገቡ የነበሩ የሰብአዊ አቅርቦቶች ቦቶች እንደተቋረጡ መሆኑ ደግሞ ችግሩን አባብሶታል ሲሉ ገልጸዋል። በዚህም ለሕጻናቶች የሚሰጠው ክትባት 20 በመቶ ነው ሲሉ የገለጹ ሲሆን ከ2015 እስከ 2016 ዓ ም ካለው ጋር ሲነጻጸር በዘንድሮ ዓመት ለእናቶችና ለሕጻናት የሚሰጠው የሕክምና አገልግሎት በተወሰነ መልኩ ለውጥ የታየበት መሆኑን ጠቁመዋል። በተጨማሪም የክልሉ መንግስት የገጠመውን የሰላም እጦት በመቋቋም ከተለያዩ አጋር ድርጅቶች ጋር በመተባበር ትኩረት ከሚሰጣቸው አቢይ ጉዳዮች መካከል አንዱ የሆነው የጤናው ዘርፍ ወደ ነበረበት መመለስ የሚለው ነው ሲሉ ገልጸዋል። የከተማ አስተዳደሩ ለኮንዶሚኒየም ተመዝጋቢዎች የሰጠውን እድል እንዲጠቀሙበት ጠየቀም። የአዲስ አበባ ከተማ አስተዳደር የ1997ና የ2005 የኮንዶሚኒየም ተመዝጋቢዎች በማህበር እንዲደራጁ ለሁለተኛ ጊዜ ማስታወቂያ አውጥቷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ቀደም ሲል በ20/80 እና 40/60 ተመዝግበው የነበሩ የቤት ቆጣቢዎችን በ70/30 ማህበር ቤት ተደራጅቶ ቤት መገንባት እንዲችሉ ጥሪ አድርጎ ኦንላይን ተመዝግባቸው የነበረና መረጃ እንድታሟሉ ጥሪ በተደረገበት ወቅት ባለመስማት ያለፋችሁ ተመዝጋቢዎች በተደጋጋሚ ለቢሮው ጥያቄ ባቀረባችሁት መሰረት እንድትመዘገበው የተፈረደ በመሆኑ ለመጨረሻ ጊዜ ሚያዝያ 28 ቀን 2017 ዓ ም ጀምሮ ለተከታታይ 7 የስራ ቀናት ብቻ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጋራ መኖሪያ ቤት ማህበራት ክትትል ዳይሬክቶሬት ስድስተኛ ፎቅ በአካል የቤት ቁጠባ ደብተራችሁን ይዛቸው በመቅረብ እንድትመዘገቡ እናሳውቃለን የሚል ማስታወቂያ አውጥቷል። ቢሮው ከዛሬ ጀምሮ የማህበር ቤት ምዝገባውን የሚጀምር ሲሆን፣ የኮንዶሚኒየም ተመዝጋቢዎች እድሉን መጠቀም አለባቸው ተብሏል። ከተማ አስተዳደሩ መሬት የሚያቀርብ ሲሆን፣ በማህበር የሚደራጁት ቤታቸውን ሰርቶ እንደሚገቡ ነው የተገለጸው። ከዚህ በፊት ኮንዶሚኒየም በመመዝገባቸው የማህበር ቤት ለመስራት በኦንላይን የተመዘገቡ ዜጎች ከዛሬ ጀምሮ በተጠቀሰው ቦታ ይገኙ ተብሏል። በማህበር ቤት ለመስራት አቅሙ ለሌላቸው የኮንዶሚኒየም ተመዝጋቢዎች መንግስት ከግል አጋርነት ከሚያገኛቸው ቤቶች እንደሚሰጥ ይጠበቃል። በተለይም የ1997 የኮንዶሚኒየም ተመዝጋቢዎች የፊታችን አርብ የመጨረሻ ውሳኔ የሚገለጽላቸው ሲሆን፣ የአመታት የመኖሪያ ቤት ጥያቄያቸው በጎ ምላሽ ያገኛል ተብሎ ይታመናል። ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት መንግሥት አወገዘ። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በሀገሪቱ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዟል። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዚዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መጥቷል። የመንግስት ቃል አቀባይ አይዛክ ማውራም ክስተቱን አውግዘው ከጀርባው ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችን ምን አይነት እሴቶች እያስተማርን ነው? ሲሉ ፕሬዝዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን ሶስት ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን ይህን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪ አውራጃም በተካሄደው ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው። ትራምፕ ታዋቂው አልካታራዝ እስር ቤት ዳግም እንዲከፈት አዘዙ። ዶናልድ ትራምፕ በሳን ፍራንሲስኮ ጎልደን ጌት ድልድይ አቅራቢያ በሚገኝ ደሴት ላይ ያለውን ታዋቂውን የቀድሞ እስር ቤት አልካትራዝን እንደገና እንዲከፈትና እንዲስፋፋ መንግስታቸው እየሰራ መሆኑን ገልጸዋል። ፕሬዚዳንት ትራምፕ እሁድ ዕለት በትሩዝ ማኅበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አሜሪካ ለረጅም ጊዜ በአሰቃቂ ግድያ በአመፅና ተደጋጋሚ ወንጀል ድርጊት በሚፈጽሙ ሰዎች ስትታመስ ቆይታለች ብለዋል። በአንድ ወቅት ከአሜሪካ በጣም ከባድ እስር ቤቶች አንዱ ተብሎም የሚታወቀው አልካትራዝ የህግ ስርዓትና የፍትህ ምልክት ሆኖ ያገለግላል ሲሉም ትራምፕ ጽፈዋል። ከፍተኛ የደህንነት ተቋም እንዲሁም ዘሮክ ተብሎ የሚጠራው እስር ቤቱም በ1963 ተዘግቶ የነበረ ሲሆን በአሁኑ ጊዜ እንደ ቱሪስት መዳረሻ ቦታ ሆኖ እያገለገለ ነው። ዛሬ ከማረሚያ ቤቶች ቢሮ፣ ከፍትህ ዲፓርትመንት፣ ኤፍቢአይ እና የሀገር ውስጥ ደህንነት ጋር ባደረግኩት ውይይት በከፍተኛ ሁኔታ የተስፋፋውንና እንደገና የተገነባውን አልካትራዝ እንዲከፍቱ መመሪያ ሰጥቻለሁ ሲሉም ትራምፕ ጽፈዋል። እስር ቤቱ የአሜሪካ እጅግ ጨካኝና ከፍተኛ ወንጀለኞችን ይይዛል ተብሏል። ፕሬዚዳንት ትራምፕ የወረ ቡሎች ቡድን አባላት ናቸው የተባሉትን ወደ ኤል ሳልቫዶር እስር ቤት በሚልከው ፖሊሲያቸው ከፍርድ ቤቶች ጋር ሲጋጩ ቆይተዋል። በመጋቢት ወር ከሁለት መቶ በላይ የቬንዙዌላ ወረበሎች ቡድን አባላትን የያዘ ቡድን ወደዚህ ያልከዋል። ከዚህ በተጨማሪ አሜሪካውያን ወንጀለኞችን ወደ ውጭ አገር እስር ቤቶች ስለ መላክም እቅድ እንዳላቸው ተነግሯል። አልካትራዝ በመጀመሪያ የባሕር ኃይል መከላከያ ምሽግ የነበረ ሲሆን በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ወታደራዊ እስር ቤት ሆኖ እንደገና ተገንብቷል። የፍትሕ ዲፓርትመንት እስር ቤቱም በ1930ዎቹ ውስጥ ተረክቦ ከፌዴራል የእስር ቤት ሥርዓት ወንጀለኞችን መቀበል የጀመረ ሲሆን ከታዋቂዎቹ የአልካትራዝ እስረኞች መካከል ታዋቂዎቹ ወንበዴዎች አልካፖን፣ ሚኪ ኮሆን እና ጆርጅ ኬሊ ይገኙበታል። አልካትራዝ በተለያዩ ጊዜያት የተለያዩ ዘጋቢ እና ተከታው ተከታታይ ፊልሞች የተሰሩለት በርካታ መጽሐፍት የተጻፉለት ታሪካዊ እስር ቤት ነው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም፣ ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።